የአኒሜሽን ወይም የካርቱን ፊልሞች የበርካቶች የተዝናኖት ምርጫ መሆኑ ይታወቃል፣ እኔን ጨምሮ። ታዲያ እነዚህ የአኒሜሽን ፊልሞች በተለይ በፊልም ኢንዱስትሪ ባደጉት ሀገራት ከፍተኛ ትኩረት የተሰጣቸው፣ ከፍተኛ በጀት የሚፈስባቸው፣ እንዲሁም ስመጥር የሆኑ አርቲስቶች ሳይቀር በድምፅ ትወና የሚሳተፉባቸው ና ረብጣ ዶላር የሚታፈስባቸው ስለመሆኑም ይነሳል። ታዲያ ቀደም ሲል ስመለከተው የነበረው ና በቅርብ የተለቀቀው ባድ ጋይስ ቁጥር ሁለት የተሰኘው የአኒሜሽን ፊልም እንዲሁ በ80 ሚሊዮን ዶላር የተሰራ ሲሆን ፊልሙ በተለቀቀ በ20 ቀናት ውስጥ ብቻ ከ120 ሚሊዮን ዶላር በላይ ገቢ ማስገኘቱን መረጃዎች ያሳያሉ። ወደ ሀገራችን ስንመለስ ደግሞ በተለይ ከቅርብ ዓመታት ወዲህ የአኒሜሽን ፊልሞች አበረታች ለውጦችን እያሳዩ ስለመሆኑ እየተመለከትን እንገኛለን። ይሁንና የአኒሜሽን ፊልሞች ለህፃናት ታሳቢ ተደርገው የተሰሩ ብቻ መሆናቸው እንደ ክፍተትም ይነሳል። ታዲያ የአኒሜሽን ፊልሞችን መመልከት ብቻ ሳይሆን መስራትም እንችላለን ያሉ አዳጊዎችን እየተመለከትን እንገኛለን ታዲያ የዛሬው የአስኳል መሰናዷችንም ከነዚህ ህጻናት ጋር ቆይታ የሚያደርግ ይሆናል አብራችሁን ቆዩ የወደፊት አኒሜተሮች ወይም ደግሞ የአኒሜሽን ሰልጣኞች ስለተገናኘን ደስ ብሎኛል አኒሜሽን ፊልም ላይ ኤክስፖዝ መሆኑ ወይም ደግሞ በይበልጥ መመልከት የጀመራችሁት ከመቼ ጀምሮ ነው በተለይ በቆይታችሁ ደግሞ ምን ተረዳችሁ ስለ አኒሜሽን ፊልሞች አብዛኛው የኛ ትውልድ ከህፃንነቱ ጀምሮ ካርቱኖች ምናምን በቲቪ እያረብኛ ምናምን እያየን ያደግ ነው። ከዛ በኋላ ደግሞ ትንሽ እያደግን ስንመጣ ሶሻል ሚዲያ እናውቃለን፣ ሙቪዎች ደግሞ ሞር ሪያሊስቲክ የሆኑ ወይም ደግሞ እንደዚህ አኒሜሽን ስሪዲዎችን ምናምን በደንብ ማየት እንጀምራለን። ከሱ ጀምሮ ነው የጀመርኩት። አሁን በጣም ኢንትረስትድ ነኝ፣ ፈንም ነው። በዛም በላይ ደግሞ እንደዚህ አለ እንዲህ ምናምን ብለ ለማወቅም ለመጠየቅም ያነሳሳል። ድሮ ፊልም ሳይ የሆነ ቀላል ይመስለኛል የሆነ ድሮይንጎች ወደ አኒሜሽን ተለውጠው የሆነ ኖርማል ነገር ይመስለኝ ነበር። ያን ያህል እንዲህ የሚከብድ ነገር አይመስለኝም ነበር፣ ግን አሁን እየተማርኩ ስመጣ ሞር ዲቴሊቲውን እያጠናው ስመጣ ደግሞ የሆነ በጣም ከባድ ነገር ነው፣ ግን በሂደት እየተለመደ እየተለመደ ያን አድቫንስድ የሆነው ሌቨል መድረስ ይመስለኛል። በጣም ምዝናናባቸው የነበሩት ፊልሞች መካከል በተለያዩ ፊልሞችን እያየሁ በእነሱ ዝናና ነበር እና አባቴ የተለያዩ ትምህርቶችን የተማረ እቤት የመጣ ሲሞክር ቁጭ ብዬ ነው የሚያየው ከሱም ጋር ሞክር ስለነበረ ከማይ ትልቅ መስራት ይሻላል ብዬ ለመማሩ። አኒሜሽን ፊልምም ከመመልከት ወደ መስራት እንድትመጡ ያነሳሳችሁ ነገር ምንድን ነው? ስልጠናውን እስከጀመራችሁ በኋላ በተጨባጭ ምን ገባችሁ? አንደኛው አርት ላይ በጣም ኢንትረስትድ ነኝ እና ይሄ ፓርት ኦፍ አርትም ስለሆነ ይህንን እድሉን ሳየው የግድ መግባት አለብኝ እንዴ። እንደዚህ አይነት እድል ተመሻሽቶ ማንም አያሳልፍም። ሲቀጥል ደግሞ አንዴ ከተገባ የሚያስወጣ ማየት አይደለም። ክላሱ በጣም አሪፍ ነው። በጣም አሪፍ አስተማሪ ነው እያስተማረን ያለው። ሲቀጥል ደግሞ ኢንተራክት እንድናደርግም የሚያደርጉት ነገር አለ። ከሌላ ሰዎች ጋር ከማናቀውም ሰው ጋር ኢንተራክት እያደረግን ነው የምንሰራው። እሱ እሱ ሲመቻች እዚህ ላይ የመቆየት እድላችን አለ። አሁን ከዚህ በኋላም ቢመጣ እንደዚህ አይነት ስራ እንገባል። እንደዛ ያን ያህል የተመቸ እንዲሆን አርገው ነው እያስተማሩ ያለ ሰው አሪፍ ነው። አኒሜሽን እኛ የጀመር ነው በኦፕን ቱንዝ በሚባል የመተግበሪያ ላይ ነው እና ያ መተግበሪያ በመጀመሪያ የመጀመሪያው ክላስ ላይ የእያንዳንዱ እነዚህ ኦፕን ቱንዝ ላይ ያሉትን እንዳለ ቱሎቹን ነው ማሳየት የጀመረው። እነዛን ቱሎቹን አሳይቶ ከጨረሰ በኋላ ደግሞ በብረሽ ያን ያህል የሆነ በቃ በጣም ባንጠነቅቅም የሆነ ያህል ድሮይንግ ከሰራን በኋላ ያንን ድሮይንግ ሙቭ ለማድረግ የሆነ አኒሜት ለማድረግ ምናምን እየሞከረ ስቴፕ ባይ ስቴፕ የሆነ ደረጃ ላይ እያደረሰ ነው ማለት ነው። አኒሜሽን ስታይ ኢትስ ላይክ የአንድ ሰዓት ምናምን ኦኬ ጨርሶ አለ። ክሪኤሽኑ ፕሮሰስ ግን በጣም በጣም ላይክ አስር ሰከንድ ማለት እኔ እዚህ ከገባው ነው በኋላ ሪያላይዝ ያደረኩት እንጂ ዲቴሎቹ በጣም ነው ማተር የሚያደርጉት። አንድ ሰከንድ ለመስራት ድሮዊንጉ ኤቭሪ ፕሮሰስ የሚገባበት በጣም በጣም ላይክ ከባድ ነው እና እሱ ነው ሞር ሪላይዝ ያደረኩት። ዩቲዩብ በጣም አያለሁ እና ዩቲዩብ ሾርት ምናምን ይመጣልኛል። ከዛ ላይክ ሀሳብ ይመጣለኝና ዩቲዩብ ቻናል አላልኩኝ ዩቲዩብ ክሪኤት ማድረግ ጀመርኩኝ። ከዛ ሰፕራይዚንግሊ አ ሎት ኦፍ ፒፕል በጣም ብዙ ሰው ኮንሱም ያደርጋሉ ማለት ነው ባንዴ። አሁን ራይት ናው ላይክ 60 ሺህ ምናምን ሰብስክራይበር አለኝ ማለት ነው የእኔ ዩቲዩብ ብቻ። እና ኤዲቲንግ ምናምን ነገር እሰራለሁ እዚህ በተለይ ኢንሮል ከረኩ በኋላ በጣም በቃ አሪፍ የሆነ አንደርስታንዲንግ እንዲኖረኝ አድርጎኛል። የተለያዩ ስቴፖች አሉት። በተለይ በጣም ከባድ የሆነው ፓርቶችም አሉት። እናም መስራት በጣም ደስ ይላል ከማየት ይልቅ። ይህን ስልጠና ካጠናቀቃችሁ በኋላ ምን ድረስ ለመስራት ታስባላችሁ? በጣም በባህል በታሪክ የበለጸገች ሀገር ነው ያለችን። ስለዚህ እቺን ሀገራችሁን እዚህም ላለው ደግሞ ውጭም ላሉትም ከማስተዋወቅ አንጻር በአኒሜሽን ፊልም ምን ድረስ እንጠብቃችሁ? የተለያዩ የሀገሮችን የሀገርን ባህልና ወግ የሚያስተዋወቁ ፊልሞችን መስራት እፈልጋለሁ እና ይችን ሀገር በአኒሜሽን ደረጃ ማስጠራትን ፍላጎት ብዙ ገቢ ማግኘት እንችላለን። በዛውም ደግሞ ሀገራችንን ለውጭ ሀገሮች ምናምን ነገር ማስተዋወቅ ስለ ኢትዮጵያ ስለ ካልቸሯ ሄሪቴጅ ምናምን ነገር ሰርተን ሞር ላይ ማስተዋወቅም እንችላለን ብያስባለሁ። ሂስትሪ ላይ ኢንትረስት ስላለኝ የነ ላሊበላ የነ ፋሲለደስ የነሱ ታሪክ አለ ቦታቸው እናውቀዋለን፣ ነገር ግን ታሪካቸውን አናውቅም። የእኛ ትውልድ ይህንን ካላወቀ የራሳችን ማንነት እየረሳ ነው የምንሄደው። ነገር ግን ይህንን በምናስታውስበት ይህንም ሰርተን ለሕፃናትም ሆነ ለትላልቅ ሰው በሚመለከትበት ጊዜ ሀገሩን እያወቀ ከዚህ በፊት የቀደመውን ታሪክ እየተረዳ ነው ሄደው በዚህ ኢንተርቴን እያደረገም በዛው ደግሞ እያሳወቅ ነው ሄደው እያስባል። እነዚህ አዳጊዎች የወደፊቱ ታሪክ ነጋሪዎች ናቸው። ይህ ሥልጠናም አኒሜሽንን በተመለከተ በቂ ግንዛቤ የሚያገኙበትና በተጨባጭ መሥራት የሚችሉበትን አቅም ይፈጥርላቸዋል። በዚህም የኢትዮጵያን ባህል በአኒሜሽን ፊልሞች ማስተዋወቅ ይችላሉ። በቀጣይም አዳጊዎቹ በአኒሜሽን ዘርፍ ክህሎታቸውን የበለጠ እንዲያዳብሩ ይጠበቃል።